የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዓመት አንድ አራተኛ ጨዋታዎች እስካሁን ድረስ ተከናውነዋል። አርሰናል የደረጃ ሰንጠረዡን በአስተማማኝ ሁኔታ እየመራ ይገኛል። የአርሰናል ውጤታማነት፣ ጠንካራ ቡድንነት በጣም በብዙ ባለሙያዎች እየተመሰከረ ሁላችንም ደግሞ እያየነው ነው። በተለይ የአርሰናል የመከላከል አቅም እጅግ በጣም ጠንካራ በመሆን በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በዚህ ሰዓት በአውሮፓ አርሰናል ደረጃ የሚገኝ የመከላከል አቅም ያለው ሌላ ክለብ የለም ብለው ሀሳባቸውን ይሰጣሉ። የቀድሞ እግር ኳስ ተጫዋቾች እና የእግር ኳስ ትንታኔ ባለሙያዎች። ከነዚህ መካከል አንደኛው ፖል ሜርሰን ነው። ፖል ሜርሰን ዛሬ ስካይ ስፖርትስ ላይ እንደጻፈው ከሆነ አርሰናልን የሚያቆመው የለም። ይህንን የውድድር ዓመት አርሰናል ዋንጫ በማንሳት የማያጠናቀቅ ከሆነ ዘላለሜን ይገርመኛል፣ ይደንቀኛል የሚል አስተያየትንም ሰጥ አስጠጥቷል የሞሪኒዮን ጠንካራውን ቼልሲንና የአሁኑን የአርቴታን አርሰናልም እያነጻጸረ ፖል ሜርሰን የሰጠው ሀሳብ አለ ወደ እናንተ እናደርሰዋለን በሌላ በኩል ማንቸስተር ዩናይትድ በእርግጥም ተመልሷል ተሻሽሏል የማንቸስተር ዩናይትድ ችግር ጥሩ ጥሩ ተጫዋቾችን አለመያዝ አልነበረም እነዚህ ጥሩ ተጫዋቾች የመተማመን ስሜታቸው ደካማ ስለነበረ እንጂ አሁን ማንቸስተር ዩናይትድ በራስ የመተማመን ስሜቱ ስለተስተካከለ ዩናይትድ በቀጣዮቹ ጨዋታዎች ድል የማድረግ እድሉ ሰፊ ነው የሚል ሀሳብን የሚሰጡ ሰዎችም አሉ ሀሳባቸው ወደ እናንተ ይደርሳል። አሰልጣኝ አርንስሎት በእንግሊዝ ፕሪምየር ሊግ ረጅም ኳሶችንና በሎ ብሎክ የሚጫወቱ ክለቦችን በተመለከተ የሰጡት አስተያየት ተቀባይነትም ተወዳጅነትም አላስገኘላቸውም። ችግሩ ያለው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 ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን ከልብም እናመሰግናለን። ሊቨርፑልን እናስቀድም። በውድድር ዓመቱ መጀመሪያ ላይ ዋንጫውን የማሸነፍ ከፍተኛ ግምት ተሰጥቶት የነበረው የአርን ስሎት ሊቨርፑል አሁን ብዙዎች ሀሳባቸውን እንዲያስተካክሉ የተገደዱበትን ድክመት በየጨዋታው እያሳየ ይገኛል። ሊቨርፑል ከዚህ ከገባበት ድክመት እንዴት ይወጣል? አርን ስሎት ማድረግ ያለባቸውና ማድረግ የሌለባቸው ነገር ምንድን ነው? ሊቨርፑል አሁን የምርም ክራይሲስ ውስጥ ነው ወይም ቀውስ ውስጥ ገብ ተጠቅቷል የሚል አስተያየት ዛሬ ከሰዓት በኋላ በብዛት እየተጻፈም እየተነገረም አይተናል ። ስለዚህ አሰልጣኝ አርን ስሎት ለሊቨርፑል ችግር መፍትሄ መፈለግ ያለባቸው በራሳቸው በሊቨርፑል ቤት ውስጥ ሆነው ነው እንጂ የእንግሊዝ ፕሪሚየር ሊግ ምን እንደሚፈልግ በእንግሊዝ ፕሪሚየር ሊግ የተሻለ ውጤት ለማምጣት ይህ ወቅት ምን አይነት ተጫዋቾችን በቡድን ውስጥ ማካተት እንዳለበት ማወቅ ነበረባቸው ይላሉ። ለምሳሌ በረጃጅም የሚጣሉ ኳሶችን የሚጠቀሙ ቡድኖች ከሊቨርፑል ጋር ሲጫወቱ ሊቨርፑል ላይ የበላይነት መውሰድ፣ ሊቨርፑልን ማሸነፍ ሊቨርፑል ነጥብ መጋራት ለእነዚህ አይነት ቡድኖች ከባድ የሚባል አይደለም። እንደዚሁ በሎ ብሎክ የመከላከልን ስራ የሚሰሩ ክለቦችም በተደጋጋሚ እንደታየውና እንደተስተዋለው ሊቨርፑልን ይፈትናሉ፣ ነጥብ ይወስዱበታል። እንዲህ ያለው ነገር እስከ መቼ ሊቨርፑልን እየጎደው ሊቀጥል ይችላል ይገባል የሚለውን ጥያቄ በሚቀጥሉት ሳምንታት መመለስ የማይችሉ ከሆነ አር ነስሎት ቡድናቸው ይበልጥ ዋጋ እየከፈለ ከደረጃ ያንጠረዡ መሪ ከአርሰናል ይበልጥ እየራቀ ዋንጫ ለማንሳት በሚደረገው ፉክክር ውስጥ ስሙ የማይጠራ ቡድን ሊሆን ይችላል ነው። ስለዚህ የእንግሊዝ ፕሪምየር ሊግ በዚህ ወቅት ፊዚካል የሆነ ወይም አካላዊ ብቃትን አካላዊ ጥንካሬን በከፍተኛ ደረጃ የሚፈልግ ሊግ ሆኗል። አርን ስሎት ይህንን ማወቅ ይህንን መረዳትና ለዚህ መረዳት የሚስማማ ነገርን ማድረግ መቻል አለባቸው ነው። የአካል ብቃት ላይ የሚኖረው አካላዊ ንክኪ አካላዊ ጥንካሬን የሚፈልግ አጨዋወት በእንግሊዝ ፕሪሚየር ሊግ የዚህ ወቅት ትልቁ ፍላጎት ነው። ስለዚህ እንዲህ ያለውን ፍላጎት ከማሟላት አንጻር በቃ እንደውም ምንድን ነው የሚሉት ባለሙያዎቹ ፊዚካል ራነው ነው ነው የሚሉት፣ በቃ አካላዊ ጥንካሬ፣ አካላዊ ግዝፈት፣ አካላዊ አቅም በጣም የሚፈለግበት ወቅት ላይ ነው ያለነው ነው። ስለዚህ እንዲህ ያለው ነገር ላይ ጥሩ አቅም ያላቸው ቡድኖች የተሻለ ውጤት ያመጣሉ፣ በፕሪሚየር ሊጉ የተሻለ ተፎካካሪ ይሆናሉ። በዚህ ነገር የጎደሉ ክለቦች ደግሞ አቅቷቸው ይታያሉ ነው። ስለዚህ አሰልጣኝ አርን ስሎት የፕሪሚየር ሊጉን አጨዋወት ከመተቸት ከመኮንን ይልቅ ከ450 ሚሊዮን ፓውንድ በላይ ወጪ አውጥተው ተጫዋቾችን ሲያስፈርሙ እንዴት ያሉ ተጫዋቾችን ማስፈረም እንደነበረባቸው ሳቸው ማሰብ የሳቸው ፋንታ ነው። ፕሪሚየር ሊጉ ምን እንደሚፈልግ በፕሪሚየር ሊጉ ውጤታማ ለመሆን እንዴት ያለ ተጫዋች ሊያስፈርሙ እንደሚገባቸው ማወቅ የነሱ ፋንታ ነው። እነሱ ማወቅ ያለባቸውን ማድረግ ያለባቸውን ነገር ስላላደረጉ የፕሪሚየር ሊጉ ክለቦች አጨዋወት ሊተች ሊኮነንና ሂስ ሊቀርብበት አይገባም ነው እና፣ ይሄ አጫወት መጥፎ ነው፣ ይሄ አጫወት እግር ኳስ እንደዚህ አይደለም ምናምን የሚባል ነገር የለም። እግር ኳስ እንደዚህ መጫወት የሚችሉት ስፖርት ነው። ስለዚህ ፍሎሪን ቪርስን በ116 ሚሊዮን ፓውንድ ያስፈረሙት አርን ስሎት በጀርመን ቡንደስሊጋ መስራት የሚችለውን ነገር ከብሬንትፎርድ ጋር ሲጫወቱ መስራት ካቃተው ለፕሪሚየር ሊጉ የሚስማማ ተጫዋች አላመጡም። አንድ ሁለተኛው፣ ደግሞ ወደ ፕሪሚየር ሊጉ ተስማሚ ተጫዋችነት እሱን ለመቀየር መስራት መቻል አለ ባቸው ለምሳሌ ወይ ጥር ላይ ወይ የውድድር ዓመቱ ካበቃ በኋላ ማርክ ጉዌን ለማስፈረም ሊቨርፑል ፍላጎት አለው። ክረምትም ላይ ይህንን ሊያደርግ ነበር። ነገር ግን አሁን አሁን የሚታየው የእንግሊዝ ፕሪሚየር ሊግ አጫዋወት፣ የአየር ላይ ኳሶችን በመጠቀም ጎል ማስቆጠር፣ ከቆሙ ኳሶች ስጋትን መፍጠር የፕሪሚየር ሊጉ ክለቦች አንዱ አስፈሪ ኳሊቲያቸው ነው። በማርክ ጎሄ ዝውውር ሊቨርፑል እንዲህ ያለውን አደጋ መቀነስ ይችላል ወይ የሚለው ነገር እንደገና ጥያቄ ሆኖ ተነስቶ፣ ማርክ ጎሄን ተውና የመሃል ተከላካይ ስታስፈርሙ እንዲህ ያለውን ጥቅም ለሊቨርፑል ሊያመጣ የሚችል ተጫዋች ማስፈረም አለባችሁ የሚል ነገር እየተመከሩ ነው ያሉት ሊቨርፑሎች። ስለዚህ ፕሪሚየር ሊጉ ምን ዲማንድ ያደርጋል፣ በፕሪሚየር ሊጉ አሁን ምን አይነት ኳሊቲ ያላቸው ተጫዋቾች ይፈለጋሉ፣ እንዲህ ያለውን ኳሊቲ ያላቸውን ተጫዋቾች የያዘ ቡድን የተሻለ ውጤት ያመጣል ነው። ይሄ ምንም ምንም አይነት ጥያቄ የለውም። ሁለተኛው መነሳት ያለበት ራሳቸው አሰልጣኝ አርን ስሎት አፕሮቻቸው ከጌም ጌም ከአንድ ጨዋታ ወደ ሌላ ጨዋታ ኮንቲኒቲ ያለ ወይ ተመሳሳይ የሆነ ቢሳሳትም ክፍተት ቢኖርበትም ችግር ቢኖርበትም ያንኑ በመደጋገም የሆነ አንድ ጥሩ ነገር ላይ ለመድረስ አንድ ጥሩ ነገር ላይ ፐርፌክሽን ለማምጣት መስራት አለባቸው ነው የአርን ስሎት አጠቃላይ ነገር። ግን ኮንቲኒቲ የለውም ተከታታይነት የለውም። ዛሬ ያደረጉትን በሚቀጥለው ጨዋታ አይደግሙትም። ማን በራይት ባክ በኩል እንደሚጫወት ማንም አፉን ሞልቶ በእርግጠኝነት መናገር የማይችልበት ደረጃ ላይ ተደርሷል። ስለዚህ ይህንን ማሰብ እዚህ ላይ መስራት ማንን የማሰልፍበት አሰላለፍ ነው፣ የኔ ቤስት ኢለቨን ማን ነው የሚለውን ነገር ማወቅ መቻል አለባቸው። ለምሳሌ አይናችን እንጨፍንን እኮ የአርሰናል ቤስት ኢለቨን ማን እንደሆነ እኮ መናገር እንችላለን። የትኛው ቦታ ላይ የትኛው ተጫዋች የአርቴታ ቀዳሚ ምርጫ እንደሆነ ሁላችንም አሁን ተግባብተናል። ስለ ሊቨርፑል እንደዚህ መናገር እንችላለን ወይ አሰልጣኙ እርግጠኛ ቤስት ኢለቨናቸውን ራሳቸው በእርግጠኝነት ያውቃሉ ወይ? ኮምፎርታብል የሆኑባቸውን ምርጥ 11 ተጫዋቾቻቸውን በየመጫወቻ ቦታዎቻቸው ላይ መድበው ጨርሰዋል ወይ? ይሄ ካልሆነ በስተቀረ ኮንቲኒቲ የሚባለው ነገር ሊመጣ አይችልም። ከሴት ፒስ የሚቆጠሩ ጎሎች፣ ከሴት ፒስ ደግሞ ጎል ማስቆጠር አለመቻል ሌላው ሊቨርፑል ሊያስብበት የሚገባ ነገር ነው። እንደዚህ እንደዚህ ያሉ የራሳቸውን ክፍተቶች የሚያዩበት ዓይን ነው መስፋት መቻል ያለበት። እዛ ላይ የሚደረግ ፍተሻ እዛ ላይ የሚደረግ ግምገማ ነው ፕራክቲካሊ ሊቨርፑልን የሚቀይረው እንጂ የሌሎችን አጨዋወት ጸረ እግር ኳስ ነው ብሎ የሌሎችን አጨዋወት እንደዚህ መሆን የለበትም እያለው አቃቂር ማውጣት አይቻልም። ምክንያቱም ሺ ጊዜ አቃቂር ቢያወጡ ሺ ጊዜ አርንስሎት አስተያየት ቢሰጡ ይሄ አጨዋወት የተስማማቸው የፕሪሚየር ሊጉ ክለቦች እነ ክሪስታል ፓላስ አይነት ሊሆኑ ይችላሉ። በቃ ሀሳባቸው ሊቀይሩ አይችሉም። ለእነሱ ሰርቶላ ይመስላችኋል ለነሱ ሆኖላችኋል። ሊቨርፑልም ማድረግ ያለበት ለእኔ ደግሞ የሚስማማኝ ምንድን ነው የሚለውን ነገር ፈልጎ ማግኘትና ያንን ሜዳ ላይ ተግባራዊ ማድረግ ነው። ስለ አርን ስሎት በጣም ብዙ ሰዎች አንድ ነገር ይናገራሉ። ሰውየው ስለ እግር ኳስ ሲያወራ የእግር ኳስ አረዳዱ እጅግ በጣም ያስደስታል፣ እጅግ በጣም ያስቀናል። ፔፐር ላይ ወይም ወረቀት ላይ ያለውን ሀሳብ ሲያሰፍረው ትደመማላችሁ፣ ትደነቃላችኋል። ነገር ግን የእግር ኳስ ጨዋታ ወረቀት ላይ ሊታሰብ ይችላል፣ ወረቀት ላይ ዲዛይን ሊደረግ ይችላል፣ ስትራቴጂዎቹን ልታስቀምጥ ይችላል። ግን የምትጫወተው ሳር ላይ ነው። ሳር ላይ የሚመጣው የሊቨርፑል አቅም ነው ሊቨርፑልን ወይ አሸናፊ የሚያደርገው ወይ የተሻለ ቡድን የሚያደርገው እንጂ የእንግሊዝ ፕሪሚየር ሊግ ወረቀት ላይ ማንም አይጫወት። ወረቀት ላይ ይታሰባል። ያንን ወረቀት ላይ ያሰብከውን ይገርማል፣ ይደንቃል፣ የሚያይበት መንገድ ምናምን ጥልቀቱ ተብሎ የተሰጠው አስተያየት ፕራክቲካል እስካልሆነ ድረስ ዓለም ሊመሰክር አይችልም። ስለዚህ ይህንን የተወደደላቸውን የእግር ኳስ ማወቅ አቅም ሜዳ ላይ ሊቨርፑልን የሚወክሉ ተጫዋቾች እንዲተገብሩት ማድረግና ሊቨርፑልን ኃያል ሆነው በድጋሚ እንድናየው በማድረግ ነው ማሳመን የሚችል የሚችሉት አርን ስሎት ግን ለጊዜው ሌሎች ጉዳዮች ላይ ነው የበለጠ ትኩረት እየሰጡ የሚገኙት። ወደ ማንቸስተር ዩናይትድ ጉዳይ እንሂድ። ማንቸስተር ዩናይትድ በዘንድሮ የውድድር ዓመት በፕሪሚየር ሊጉ አጀማመራቸው ላይ ትችት፣ አሁን አሁን ደግሞ አድናቆት፣ ምስጋና እንደገና ደግሞ ስለመመለሳቸው ከሚመሰከርላቸው ክለቦች መካከል አንዱ ሆኗል። ማንቸስተር ዩናይትድ ሁለት ተከታታይ ጨዋታዎችን ማሸነፍ ካለመቻል ጋር በተያዘ ስሙ ይነሳ የነበረ ያንን አኮምፕሊሽ ያደረገ ግን አሁን ምክንያቱም ሰንደርላንድን አሸንፏል። ሊቨርፑልን አሸንፏል። ይህንን በተመለከተ አንድ የቀድሞ እግር ኳስ ተጫዋች ምን ይላል? ሁለቱን ጨዋታዎች ካሸነፈ በኋላ ማንቸስተር ዩናይትድ እንደገና ወደኋላ የሚመለስ ምክንያቱም ከብራይተን ጋራ ነው የሚጫወተው። ብራይተን ማለት ማንቸስተር ዩናይትድን ባለፉት ዓመታት እንዴት እያደረገ ሲያሸንፈው እንደነበረ በብራይተን ሜዳ ብቻ ሳይሆን በኦልድ ትራፎርድም ጭምር ከማንቸስተር ዩናይትድ ላይ ሙሉ ሙሉ ሶስት ነጥቦችን ሲወስድበት የነበረ ነው። ስለዚህ ሶስት ጨዋታዎችን በተከታታይ ያሸንፋል ብዬ ለማሰብ ተቸግ ይሄድሬ ነበረ። አሁን ሶስተኛውን ጨዋታ ብራይተንን ማሸነፋቸው ብቻ ሳይሆን ማንቸስተር ዩናይትድ ጨዋታውን ያሸነፈበት መንገድ እነዚህ ሰዎች ተመልሰዋል፣ እነዚህ ሰዎች የሚያምርባቸውን ነገር መልሰው መኖር ጀምረዋል ብዬ እንድናገር እንደዛ እንዲሰማኝ አድርገውኛል። ማንቸስተር ዩናይትድ አሳምኖኛል ነው የሚለው ይሄ የቀድሞ ተጫዋች። ይህንን ካነሳ በኋላ ለምን ግን ማንቸስተር ዩናይትድ እስካሁን ድረስ አቅቶት ቆየ? ማንቸስተር ዩናይትድ እስካሁን አቅቶት የቆየው አሪፍ አሪፍ ተጫዋቾች ስለሌሉት ነው ብዬ አላምንም። በተለያዩ ጊዜያቶች ዩናይትድ አሪፍ አሪፍ የሚባሉ ተጫዋቾች አሉ። ነገር ግን እነዚህ አሪፍ የምንላቸው ተጫዋቾች በራሴ የመተማመን ስሜታቸው በአንድ ወይም በሌላ ምክንያት ድሮፕ አድርጎ ነበረ። አሁን ማሸነፍ ሲጀምሩ፣ አሁን ከአሰልጣኝ ሩበን አሞሪም ጋራ የሚሰሩት ስራና የሚሰሩት ስራ መፍጠር የጀመረው ተስፋ በራስ የመተማመን ስሜታቸውን መልሶላቸዋል። ይሄ በራስ የመተማመን ስሜት ማንቸስተር ዩናይትድን ወደሚፈልገው ውጤታማነት ማነት ይወስደዋል ብዬ አምናለሁ። እማየውም ይህንን ነው ብሏል። ማንቸስተር ዩናይትድ በዚሁ የራስ መተማመን፣ በዚሁ የተሻለ እንቅስቃሴ ማድረግ እና አሪፍ ውጤቶችን ማምጣት በተለይ ይቸገርባቸው ያቅተው የነበሩትን ጨዋታዎች መልሶ ማሸነፍ መልሶ ሙሉ ሶስት ነጥብ መውሰድ መጀመሩ ማንቸስተር ዩናይትድን ይበልጥ አደገኛ ያደርገዋል ይላል። ሊቨርፑልን ኤንፊልድ ላይ አሸንፎ አቅም አስር ዓመት ሙሉ ባለፉት ሶስት አራት ዓመታት ብራይተንን ሆቭ አልቢየን ማንቸስተር ዩናይትድ ላይ ጉልበተኛ ነው። እነዚህን ቡድኖች አሸንፎ ከሁለቱም ክለቦች ሶስት ሶስት ነጥብ መውሰድ ችሏል፣ ያውም በእንቅስቃሴ ተሽሎ የሚያምር ነገር አሳይቶ። ይሄ የዩናይትድን ተጫዋቾች የራስ የመተማመን ስሜትን ከፍ ያደርገዋል። ወደዛ ስሜት ሲመለሱ ዩናይትዶች ሁሌም አደገኞች ናቸው። ስለዚህ የማንቸስተር ዩናይትድ ወደ ብቃት መመለስ ወደ ተሻለ ተፎካካሪነት ማደግ አሁን ሁላችንም የምንመሰክረው ጉዳይ ሊሆን ይገባል ይላል። ግን እዚህ ላይ የማንቸስተር ዩናይትድ ደጋፊዎችን ከወዲሁ ያሰጋ በእርግጥም ሊሰጉበት የሚገባ እውነት ፊት ለፊታቸው ላይ አለ። በተለይ ታህሳስ ወር ሲመጣ በተለይ ጥር ላይ ማንቸስተር ዩናይትድ ትልቅ ችግር ውስጥ ሊገባ ይችላል ብለው ከወዲሁ የክለቡ ደጋፊዎች አርቀው ማሰብና ከወዲሁ መጨነቅ ጀምረዋል። ማንቸስተር ዩናይትድ አምሮበት እየታየ ነው ከተባለ ማንቸስተር ዩናይትድ እየተለወጠና እየተሻሻለ ነው የሚለው አስተያየት ላይ ከተስማማን ለማንቸስተር ዩናይትድ ማማር፣ ለማንቸስተር ዩናይትድ መሻሻል ትልቅ አስተዋጽኦ ያደረጉ ተጫዋቾችን ጥሩ ብንባል ቀድመን ከምንጠራቸው ተጫዋቾች መካከል ይገኛሉ፣ አማድ ዲያሎ፣ ብሪያን ኤምቤሞ አይነት ተጫዋቾች። እነዚህ ተጫዋቾች ታዲያ በዚህ የፈረንጆቹ አዲስ አመት ከመምጣቱ በፊት ታህሳስ ወር ላይ እና አዲሱ ዓመት ላይ ጭምር የሚደረገው የአፍሪካ ዋንጫ ምክንያት ይሆንና ከማንቸስተር ዩናይትድ ጋር ይለያያሉ፣ አብረው አይሆኑም። አሁን ማን ነው እነዚህን ልጆች ተክቶ የማንቸስተር ዩናይትድን የመሻሻል ነገር ሊያስተካክል የሚችለው የሚል ጥያቄ ይመጣል። በተለይ ለምሳሌ ካሜሮን በአፍሪካ ዋንጫው ላይ ተሳክቶላት ረጅም ርቀት የምትሄድ ከሆነ በጣም የበዛ ጊዜ ብሪያን ኤምቤሞን በታህሳስ ወር፣ የበዛ ጊዜ በጥር ወር ማንቸስተር ዩናይትድ ላይጠቀመው ነው። ከሱ ጋር የሚገርም ፓርትነርሽፕ እየፈጠሩ ያሉ፣ በየጨዋታው ላይ ሁለቱን አንድ ላይ አሰልፍ ብለው ሁሉም ሰዎች አሞሪምን የሚጠይቁት አማድ ዲያሎ እንደዚሁ ለብሔራዊ ቡድን ሊጫወት ወደ አፍሪካ ዋንጫው ይሄዳል። የነዚህ ሁለት ተጫዋቾች አንድ ላይ አለመኖር ሁለቱንም ማጣት ማንቸስተር ዩናይትድ ላይ ከፍተኛ ክፍተትን ይፈጥራል ነው የማንቸስተር ዩናይትድ ደጋፊዎችን ስጋት ላይ እየጣላቸው። ታዲያ እነዚህ ተጫዋቾች በማይኖሩባቸው በነዚህ የታህሳስና የጥር ወር ጨዋታዎች ማንቸስተር ዩናይትድ ከነማን ጋራ ጨዋታውን ያደርጋል ስንል ለምሳሌ የዩናይትድ የታህሳስ ወይም የዲሴምበር መርሃ ግብሮችን ስናነሳ ከዌስትሃም ዩናይትድ፣ ከወልቨርሃምፕተን ዋንደረርስ፣ ከበርንምዝ እንደዚሁም ከአስቶን ቪላ፣ ከኒውካስል ዩናይትድ እና እንደገና ከዎልቭስ ጋራ ጨዋታ ያደርጋል እነዚህ ስድስት ጨዋታዎች ዲሴምበር ላይ ማንቸስተር ዩናይትድን ይጠብቁታል ካሜሮን ለምሳሌ እስከ ፍጻሜ የምትደርስ ከሆነ ጥርም ላይ ተጫዋቹ በቶሎ አይመለስም ስለዚህ የጥሩን መርሃ ግብር ብንወስድ ከሊድስ ዩናይትድ ከበርንሌ እንደዚሁም ደግሞ ከማንቸስተር ሲቲ ከአርሰናል እና ከፉልሃም ጋር ማንቸስተር ዩናይትድ ጨዋታውን ያደርጋል ስለዚህ በነዚህ ትልልቅ የሚባሉ ጨዋታዎች ኦፍኮርስ የአፍሪካ ዋንጫው ጃንዋሪ 14 አካባቢ ነው ያበቃል ተብሎ የሚጠበቀው። ያኔ ከዛ መልስ ነው የናርሰናል ጨዋታ ይሆናል ተብሎ የሚጠበቀው። የነ ሲቲም ጨዋታ ግን ከወዲሁ እዛ ቦታ ላይ አስተማማኝ አማራጭ የለውም እና አሞሪ ማንቸስተር ዩናይትድ ምን ይውጠዋል የሚለው የስጋት ስሜትን ፈጥሮባቸዋል። አርቀው አስበው ዛሬን እየተጨነቁ ነው የሚገኙት። ልክ ነው ደግሞ ብሪያን ኤምቤሞ ባለፈው ለመጥቀስ እንደሞከርኩት ከብሬንትፎርድ ጨዋታ ውጪ ለእኔ በእያንዳንዱ ጨዋታ ላይ ለማንቸስተር ዩናይትድ ምርጥ ነገር ካደረጉ ተጫዋቾች መካከል ብሪያን ኤምቤሞ ይጠቀሳል። እራሱ አሞሪም እንደተናገረው በቃ ሂዝ ወርኪንግ ላይ ማሽን እንደ አንድ ማሽን ነው እየሰራ የሚገኘውና ሁሌም ይደንቀኛል፣ ሁሌም ቢሆን ይገርመኛል ብሏል። እሱ ወደ አፍሪካ ዋንጫ ለካሜሮን የሄደለት ማንቸስተር ዩናይትድ በማን ይተካዋል? በበቀደም አጫዋወት በቀደመው ያለፈው የውድድር ዓመት አጫዋወት አማድድ ያለሆን እዛ አካባቢ እየተጠቀመ ምናምን እንዳለን አማድም ወደ አፍሪካ ዋንጫ ይሄዳል። ሊያስብበት ይገባል ለአሙሪው የእውነት ለመናገር ማለት ነው። በተለይ የማንቸስተር ዩናይትድ ተስፋ ይሄ የተጫዋቾቹ ለአፍሪካ ዋንጫ መሄጃ ቀን እስኪ ደርስ ድረስ ከፍ እያለ የመጣ እንደሆነ በደንብ በደንብ ራስን ማዘጋጀት የሚያስፈልግ ይመስለኛል። ወደ አርሰናል እንሂድና የመጨረሻውን ሀሳብ እናንሳ። አርሰናልን ማን ነው የሚያቆመው? ብሎ ይጠይቃል ፖል ሜርሰን። ማንም አርሰናልን የማቆም አቅም አለው ብዬ አላምንም ይላል። ይህንን ፖል ሜርሰን ነው የሚናገረው። ለምንድን ይህንን የሚናገረው? አየ ያለፉትን ዘጠኝ የፕሪሚየር ሊግ ጨዋታዎች ተመለከተ፣ አርሰናልን አየ፣ የአርሰናል ዋና ተፎካካሪ ይሆናሉ የሚባሉ ክለቦችን አየ፣ አርሰናል ጨዋታዎችን የሚያሸንፍበትን መንገድ አስተዋልና የለም። በዘንድሮ የውድድር ዓመት አርሰናልን ማንም አያቆመውም የሚል አስተያየትን ሰጥ። በአንድ ወይም በሌላ ምክንያት አርሰናል የፕሪሚየር ሊጉን ዋንጫ ሳያነሳ ቢቀር ከዚህ በፊት በምንም ሌላ ነገር ተደንቄ ከማውቀው በላይ ይደንቀኛል። ሰርፕራይዝ ድሆን አለው ኢስ ጎንግ ቱ ቢ ቬሪ ሾኪንግ ነው የሚለው በጣም የሚያስደነግጥ ነው የሚሆነው። ይሄንን ያህል አርሰናል ዋንጫ የማንሳቱ ጉዳይ በእርግጠኝነት ፊል የሚያደርገው እንደሆነ ነው ፖል ሜርሰን የሚናገረው። ይሄንን ያለበት ምክንያት ደግሞ በእኔ እምነት ያሳምናል። የተለየ ሀሳብ ካላችሁ ሀሳባችሁን ልትሰጡት ትችላላችሁ። የአርሰናል ተጫዋቾች በዚህ ወቅት እንደ ማሽን ነው እየሰሩ ያሉት ይላል ሜርሰን፣ እንዲህ ያለ ቡድን አይቼ የማውቀው በሁሉም ረገድ ፕሪሚየር ሊጉን ዶሚኔታ አድርጎ የነበረው የአሰልጣኝ ሆዜ ሞሪኒዮ የመጀመሪያው የቼልሲ ቡድን ነው ይላል። የአሁኑ አርሰናል ከሞሪኒዮ የመጀመሪያው ቼልሲ ጋር ይመሳሰልብኛል። ያኔም ቼልሲ ቀድሞ ጎል ካገባ፣ ያኔ ይሰማኝ የነበረው ነገር ጨዋታው አልቋን ነው። ማን ወንድ ነው? ማን ብርቱ ነው? ከዛ በኋላ ቼልሲ ላይ ጎሎችን አስቆጥሮ ቼልሲ ያስቆጠረውን ጎል አጣፍቶ ከቼልሲ ላይ ሙሉ ነጥብ የሚወስደው ሙሉ ሶስት ነጥብ ሊወስድ የሚችለው ነጥብ የሚጋራው ማን ነው? ስለዚህ ቼልሲ የሆነ ጎል ካገባ በቃ ጨዋታው እንዳለቀ የሚቆጠርበት ዘመን ነበረ። አሁንም አርሰናል ልክ ጎል ሲያገባ እኔ እንደዛ ነው የሚሰማኝ፣ ግን እኔ ብቻ አይደለሁም። አትሌቲኮ ማድሪድ አላለ ዜሮ በሆነ ውጤት ሲያሸንፍ አይታቸዋል። አርሰናል የመጀመሪያውን ጎል ሲያገባ የአትሌቲኮ ማድሪድ አሰልጣኝ ዲጎ ሲሞኒ ተጫዋቾቹም በቃ ጌሙ እንዳለቀ ገብቷቸዋል። ምክንያቱም ኢስ ቬሪ ሃርድ አርሰናልን ፔኔትሬት አድርጎ አርሰናልን አስከፍቶ የአርሰናልን የተቀላ ካይ ክፍል አልፎ አርሰናል ላይ ጎል ማስቆጠር በጣም ከባድ እንደሆነ ያውቃሉ። ስለዚህ ይህንን አይነት እጅ መስጠት ቡድኖች ላይ እያየሁ ነው። ይህንኑ ነገር ክሪስታል ፓላስም ላይ ተመልክቻለሁ ነው የሚለው እሱ። ስለዚህ የአርሰናል ወቅታዊ ብቃት በተለይ ከመከላከል ጥንካሬው በመነሳት ሁለት ሶስት ነገሮችን ያስቀምጣል ፖል ሜርሰን። የመጀመሪያው አይደለም በእንግሊዝ ፕሪምየር ሊግ፣ በመላው አውሮፓ አርሰናል የያዘውን አይነት ምርጥ የመከላከል አቅም የያዘ ሌላ ቡድን እያየሁ አይደለም ይላል። ሁለተኛው የአርሰናል ተጫዋቾች በዘንድሮ የውድድር አመት ትልቅ ነገር ለማሳካት ሜዳ ላይ በጣም ትልቅ ነገር እያደረጉ ነው ያሉት ከዚህም አንጻር ስኬታማና ውጤታማ ሆነዋል የሚለውን ነገር እያነሳል። ስለዚህ አርሰናል ይህንን የውድድር ዓመት ዋንጫ የሚያነሳበት እድል፣ ብርታት፣ ጉብዝና አሉት ይላል እና ቁጥሮቹን ልንገራችሁ ይላል። በምን በምን አይነት ቁጥሮች አርሰናል በፕሪምየር ሊጉ አንደኛ እንደሆነ እንየው ይላል። የመከላከሉን ጥንካሬ ሲያስረዳ ነው። ለምሳሌ ብሎ ያስቀምጥና የገባባቸው ጎል ብዛት እስካሁን ዘጠኝ የፕሪምየር ሊግ ጨዋታዎች ተደርገዋል፣ ሶስት ብቻ ነው ትንሽ ጎል ያስተናገደው ክለብ አርሰናል ትንሽ ጎል በማስተናገድ አንደኛ ነው ከአርሰናል በታች ከሶስት በታች ጎል የገባበት የለም እንደውም ሌሎቹ 19 የፕሪሚየር ሊግ ክለቦች በእጥፍና ከዛ በላይ ጎል አስተናግደዋል እስካሁን ድረስ የአርሰናል ሶስት ጎል ብቻ የገባበት መሆን አይደለም ሌሎቹ ክለቦች በጣም የበዛ ጎል የሚያስተናግዱ መሆናቸውም እዚህ ጋር አብሮ ይጠቀሳል እስካሁን ድረስ በዘጠኝ የፕሪሚየር ሊግ ጨዋታ በስድስቱ ምንም ጎል አልተቆጠረበትም ስድስት ክሊንሺት አርሰናል አንደኛ ነው አርሰናል ላይ የሚደረጉ የግብ ሙከራዎችን ብንደምር እስካሁን ድረስ ይሄ ማለት ኢንሳይድ ቦክስ ውስጥ የአርሰናል የግብ ክልል ውስጥ ገብተው ክለቦች ምን ያህል ሙከራ አደረጉ የሚለው ነው። ኦፍ ታርጌትም ኦን ታርጌትም ብሎክድ ሾትም ቢደመር ሀምሳ ነው። ጥቂት ሙከራዎች የተደረገበት ቡድን አርሰናል ነው። በዚህም አንደኛ ነው። የአርሰናል ተከላካዮች የአርሰናል የመሃል ሜዳ ተጫዋቾች የሚሰሯቸው ስህተቶች ለጎል የሚያበቁ ስህተቶችን መስራት ሲባል ዜሮ ነው። ምንም አይነት እንዲህ ያለ ስህተት የአርሰናል ተጫዋቾች አልሰሩም። ይሄ ማለት ኤረርስ ሊዲንግ ቱ ኤጎል ማለት ነው፣ ወደ ጎል የሚያመራ ስህተት፣ ምንም ካልሰሩ ያው አንደኛ ናቸው ማለት ነው። እንዲህ ያለው ግድፈት አርሰናል ተጫዋቾች ላይ አይገኝም። የአርሰናል ተጋጣሚዎች አርሰናል ላይ መፍጠር የቻሉት ኤክስጂ ስንል አምስት ነጥብ ሁለት ስምንት ነው። በጣም ትንሽ ነው። በዚህም አርሰናል አንደኛ ነው። ስለዚህ በነዚህ ወደ አምስት በሚደርሱ የአንድ ቡድን የመከላከል አቅም ጠንካራ ነው ወይስ ደካማ፣ አሪፍ ነው ወይስ አይደለም ክፍተት ይታይበታል ወይስ አይታይበትም? የሚለውን ለመመዘን የተቀመጡት እነዚህ ሁሉ መስፈርቶች አርሰናል ከሌሎቹ 19 ክለቦች በሙሉ ብልጫ የሚወስድበት አንደኛ ተብሎ የሚጠራበት ነው። ስለዚህ ይሄ የአርሰናል አንደኝነት ዝም ብሎ የመጣ አይደለም። በመቻል በመስራት ጠንካራ በመሆን የተገኘ ነው። ስለዚህ እንዲህ ያለውን ጥንካሬ አርሰናል ከያዘ ማን ነው የሚያቆመው ብሎ ነው የሚጠይቀው። ለምንድ ነው አርሰናል ዋንጫ የማይበላው? ለምንድነው አርሰናል ዋንጫን የማያሸንፈው? ምንም ጥርጥር የለውም። አርሰናል የዘንድሮን የውድድር ዓመት የፕሪሚየር ሊጉ ሻምፒዮን በመሆን ያጠናቅቃል። ይሄ ካልሆነ ዘመኔን በሙሉ ይገርመኛል የሚል አስተያየትን ሰጥቷል። ይህንኑ አስተያየት የቀድሞ የማንቸስተር ዩናይትድ ተጫዋቾች፣ የቀድሞ የሊቨርፑል ተጫዋቾችም እየተናገሩት ይገኛሉ። ሁሉም በተመሳሳይ ወቅት ስለ አርሰናል ለመመስከር ልብ በሙሉ ሆነዋል። አርሰናል አሳምኗቸዋል ብለን ልንናገር እንችላለን። እናንተስ ምን ይሰማችኋል? የዘንድሮውን የውድድር ዓመት አርሰናል ላሸንፍ የሚችልበት ለጊዜው የታያችሁ ምክንያት አለ? ሰበብ አለ? የአምና ሁለተኛ ወጥተዋል። ካቻምና ሁለተኛ ወጥተዋል። ከዛ በፊት ሁለተኛ ወጥተዋል። አስተማማኝ የሚባል የነጥብ መምራት ላይ ከደረሰ በኋላ ድንገት ሸርተት ይላል የሚለውን የትዝታውን ትታችሁ በዘንድሮ የውድድር ዓመት አርሰናል ላይ አይተናል የምትሉት ዋንጫ የሚያሳጣ ክፍተት ካለ ብትነግሮኝ በጣም ደስ ይለኛል። እኔ ስላላየው ነው። አርሰናልን በተመለከተ እኔ ሁለት ስህተቶች ብቻ ናቸው የሚታዩ። አንድ፣ የአርቴታ የስጋት እና የጥንቃቄ የአጫዋት ምርጫ፤ ሁለት፣ የአርሰናል ተጫዋቾች ላይ ያለው ከክፍት የጨዋታ እንቅስቃሴ የግብ ዕድል መፍጠርና ጎል ማስቆጠር አቅም ከዛ ውጪ እኔ እንደ አርሰናል አይነት ጠንካራ ቡድን በዚህ ወቅት በፕሪምየር ሊጉ አለ ብሎ ማመን የሚያስቸግር ይመስለኛል። ለማንኛውም ሁሉንም ኖረን እንየው እንላለን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞ በሌሎች አዳዲስ ሀሳቦች ዳግም ወደ እናንተ እንመጣለን። ይህንን የእኛን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች ማጋራታችሁን አትርሱ እንላለን። ኮመንት ሴክሽኑ ላይ ስሜቶቻችሁን ለምትነግሩን ሁሉ ምስጋናችን ይድረሳችሁ። ሰላም ለእናንተ ይሁን። ኢትዮጵያ ለዘለ ዓለም ትኖር።